ጊዜው በፈረንጆቹ ዲሴምበር 18 2024 ነበር የአንዲትን ታዳጊ ህይወት የቀጠፈው ወንጀለኛው ኬቨን ሬ በኦክላሃማ በሚገኙ እስር ቤት ውስጥ በአስፈሪው የኤሌክትሪክ ወንበር ላይ ተቀምጦ የሞት ቅጣቱን ለመቀበል 24 ሰዓታት ብቻ ቀርተውታል ሰላም ውድ የሉሲ ቲፕስ ቤተሰቦች። መቼስ የሰው ልጅ እዚች ምድር ላይ እስካለ ድረስ ሲያጠፋና ወንጀል ሲሰራ እንደየጥፋቱና እንደየሀገሩ የሚቀበለው የተለያየ የቅጣት አይነት ቢኖርም አንዳንድ ሀገራት ግን የጥፋት መጠኑ ከበድ ካለ እስከሞት ድረስ ሊያደርስ የሚችል ቅጣትንም ሲፈርዱ ይስተዋላል። ታዲያ እንደ አሜሪካን ባሉ ሀገራትም ወደ 27 የሚጠጉ ግዛቶች የሞት ፍርድን ተግባራዊ የሚያደርጉ ሲሆን ከነዚህ መካከል ቴክሳስ፣ ኦክላሃማ እና ቨርጂኒያ ያሉ ግዛቶች አብዛኛውን የሞት ቅጣት ቁጥር የሚይዙ ናቸው። ታዲያ አንድ ሰው ወንጀለኛ መሆኑ ከተረጋገጠና የአንተ መኖር ትርፉ ጥፋት ነውና ይህች ምድር ትበቃለች ተብሎ የሞት ፍርድ ከተፈረደበት ይህንን ፍርድ እስኪፈጸም ድረስ ብዙ ሂደትና ብዙ ጊዜያትን የሚፈጅ ሲሆን፣ ታዲያ እኛም ለዛሬ አንድ የሞት ፍርደኛ የሆነ ሰው የመጨረሻዎቹ 24 ሰዓታት እንዴት እንደሚያልፉና በምን አይነት ሁኔታ ገባተ መሬቱ እንደሚፈጸም ልናስቃኛችሁ ነውና አብራችሁን ቆዩ።

አንድ ወር በፊት እስረኛው ሰውነቱ ውስጥ ራሱን ሊጎዳ የሚችልበት ማንኛውም አይነት መሳሪያ አለመ ያዙን ለማረጋገጥ ሰውነቱ ራጅ በመነሳት የዕለተ ሞቱን ለብቻ የሚጠባበቅ ሲሆን ለሞት ቅጣቱ 24 ሰዓታት ሲቀሩ እስረኛው ታስሮ ከቆየበት ማረሚያ ቤት ወጥቶ የሞት ፍርዱ ወደሚፈጸምበት ክፍል ይወሰዳል። የማረሚያ ቤት ጠባቂዎች ይህንን ሕንፃ የሞት ቤት ሲሉ የሰየሙት ሲሆን አንዳንድ ጊዜም አንዳንድ ማረሚያ ቤቶች ፍርዱን የሚፈጸሙበት ቦታ ስለማይኖራቸው እስረኛው ወደ ሌላ ማረሚያ ቤት እንዲዘዋወር ይደረጋል። ይህ ዝውውር በከፍተኛ ጥንቃቄና ጥበቃ የሚደረግበት በመሆኑ እስረኛውን በመንገድ ላይ እያለ አስመልጣለሁም ሆነ አመልጣለሁ ብሎ ማሰብ የማይታሰብ ነው። እስረኛው ወደ ሁለተኛው ማረሚያ ቤት ሲደርስም ከመኪናው ወርዶ ወደ ማረሚያ ክፍሉ እንዲገባ ይደረጋል። ይህችም ቅስበት ለመጨረሻ ጊዜ ጸሐይና ነፋስ የሚያገኝበት አጋጣሚ ስትሆን ምንም ሳይቆይ ፍርዱ ወደሚፈጸምበት ስፍራ እንዲገባ ማድረግ ሕንፃ ውስጥ የሚገኝ አንድ አነስተኛ ክፍል ውስጥ እንዲቆይ ይደረጋል። ክፍሉ አንድ አልጋ፣ መጸዳጃ ቤትና ሻወር ያለው በመሆኑ ከተራ የማረሚያ ቤት ክፍሎች አንፃር ንጽህናው የተጠበቀ ነው። በመጨረሻዎቹ 24 ሰዓታትም እስረኛው ላይ ከፍተኛ ቁጥጥር በማድረግ በማንኛውም ሰዓት እያንዳንዱን እንቅስቃሴውን የሚመለከት አጠገቡ አንድ ጠባቂ ይኖረዋል። የሚደረገው እስረኛው እንዳያመልጥ ሳይሆን በራሱ ላይ ጉዳት እንዳያደርስ ሲባል ነው። ከክፍሉ ወጥቶ መሄድ ስለማይችል ምግብ ክፍሉ ድረስ ይመጣለታል። እስረኛው ፈቃደኛ ከሆነ ቤተሰቡን፣ ጓደኞቹን፣ ጠበቃዎቹንና የሚዲያ ጋዜጠኞችን የማናገር ሙሉ መብት ያለው ሲሆን አንዳንድ የአሜሪካ ግዛቶችም እስረኛው ከጠያቂዎቹ ጋር ፊት ለፊት ቀርቦ እንዲነጋገር እንዲተቃቀፍና የመጨረሻ ስንብቶችን እንዲያደርግ ሲፈቅዱ፣ የተወሰኑት ግን እስረኛውና ጠያቂዎቹ ከመስታወት በተሰራ ከለላ እንዲገናኙ ከመፍቀድ ውጭ ከዚያ ያለፈ ግንኙነት እንዳይኖራቸው ያስገድዳሉ። የጥየቃ ሰዓት ካበቃ በኋላ እስረኛው ከአንድ ቄስ አሊያም ከመንፈሳዊ አባቱና ከእስር ቤት ጠባቂ ጋር ብቻ መነጋገር የሚፈቀድለት ሲሆን ይህ ጊዜ ለእስረኛው በጣም አስጨናቂ እንደሚሆን ስለሚገመት በየእምነቱ አንድ ቄስ አሊያም ደግሞ በሚያምነው እምነት ተመድቦለት ሃይማኖታዊና መንፈሳዊ እገዛ እንዲያደርጉለት ይፈቀድለታል። እስረኛው ከቄሱ ጋር በመሆን ጸሎትና መዝሙራትን የሚያደርግ ሲሆን የቄሱ ዋና ተልእኮም እስረኛው ብቸኝነት እንዳይሰማውና መንፈሳዊ መረጋጋት እንዲኖረው ለማድረግ ነው። ምንም ቢሆን ግን ለእስረኛውና ለቤተሰቦቹ ይህ የመጨረሻው መሆኑና ሕይወቱ ሊያበቃ የተወሰኑ ሰዓታት ብቻ እንደቀሩ አምኖ መቀበል እጅግ ፈታኝ ሲሆን ከፍርዱ ከአንድ ቀን በፊትም እስረኛው መብላት የሚፈልገው ማንኛውም የመጨረሻ ምግብ የመምረጥ ዕድል ይሰጠዋል። ይህም የሚሆነው በአሜሪካ የሞት ቅጣት የሚፈረድባቸው እስረኞች የሞት ፍርዱ ቀን እስኪደርስ ድረስ በርከት ያሉ ዓመታትን በእስር ቤት ውስጥ የሚያሳልፉ በመሆኑና ረጅም ዓመታት የሚበሉትን ምግብ የመምረጥ ዕድል ፈጽሞ ስለማያገኙ የመጨረሻ ምግባቸውን የመምረጥ ዕድል የሚሰጣቸው ሰብአዊነታቸውን ለማክበርና ያሰኛቸውን በልተው ወደ ፍርዳቸው እንዲሄዱ ነው። የመጨረሻው ምግብ ከእስረኛው የሞት ቅጣት አንድ ወይንም ሁለት ቀን ቀደም ብሎ ይሰጣል። ታዲያ ይህም ልማድ በአንዳንድ ግዛቶች ብቻ የሚተገበር ሲሆን በአንዳንድ ግዛቶች አንዳንድ እስረኞች ብዙ ገንዘብ የሚያወጣ የመጨረሻ ምግብ ከጠየቁ በኋላ ለመብላት ፈቃደኛ ባለመሆናቸው ምክንያት የልማድ እንዲቀር እየተደረገ ያለ ሲሆን ከዚያን ጊዜ በኋላ የሞት ፍርድ የተፈረደባቸው እስረኞች የተለመደውን የእስር ቤት ምግብ ይመገባሉ። ታዲያ ከመጨረሻው እራት በኋላ እስረኛው ወደ ክፍሉ በመመለስ አብሮት ካሉት ቄስ ጋር ጊዜ ማሳለፉን የሚቀጥል ሲሆን ብዙ እስረኞችም ሌሊቱን ለቤተሰቦቻቸውና ለጓደኞቻቸው በእንባ የታጀቡ ደብዳቤዎችን በመጻፍ ሲያሳልፉ፣ አንዳንዶቹ ደግሞ በማግስቱ የሚጠብቃቸውን የመጨረሻዋን የቅጣት ሰዓታት በጸጥታ ያብሰለስላሉ። ታዲያ መድረሱ አይቀርምና ያቺ የምትፈራዋ ሰዓት ትደርስና ምናልባት እድል ቀንቶት ፍርሃቱና ጭንቀቱን ለፈጣሪው ሰጥቶ እንቅልፍ ሸለብ ያደረገው እስረኛ ካለ ጠባቂዎቹ ከሌሊቱ አስር ተኩል ላይ ከእንቅልፉ ይቀሰቅሱታል። እንቅልፍ ለምን ብሎ ከፍርሃትና ከሀሳቡ ጋር ሲጋጭ ቁጭ ብሎ ያደረውንም ሰዓቱ መድረሱን አሳውቀው ሰውነቱን ለመታጠብና ለመዘጋጀት አስራ አምስት ደቂቃ ይሰጡታል። በመቀጠልም ቀድሞ ይለብሰው የነበረውን የእስር ቤት ዩኒፎርም አስወልቀው አዲስ የእስር ቤት ዩኒፎርም እንዲቀይር ይደረጋል። እስረኛው ከዩኒፎርሙ ጋር አንድ ዳይፐር አብሮ የሚሰጠው ሲሆን ይህም እስረኛው ሲቀጣ ሰውነቱን መቆጣጠር ስለማይችል ይህ ዳይፐር ንጽሕናው እንዳይጓደል ያደርገዋል። ይህንን ካደረገ በኋላ ጠባቂው ለእስረኛው ሂደቱን በአጭሩና ግልጽ በሆነ መንገድ ያብራራለታል። እስረኛውም በዚህ ሰዓት ከቄሱ ጋር በመሆን የመጨረሻ ኑዛዜውን ለቄሱ በመናገር አብረውት ይጸልያሉ። በተመሳሳይ ሰዓት የሞት ቅጣቱ የሚፈጸምበት ክፍል ውስጥ የሕክምናና የቴክኒክ ባለሙያዎች ሁሉም ነገር ዝግጁ መሆኑን ካረጋገጡ በኋላ የእስረኛው ቤተሰቦች፣ ዘመዶች፣ ጠበቃዎችና ጋዜጠኞች በመስታወት በታጠረች ጠባብ ክፍል ውስጥ ቅጣቱን ለመታደምና ለመመስከር ወደ ማረሚያ ቤቱ ይመጣሉ። ጠባቂውም ወደ ምስክሮች መቀመጫ ክፍል ይመራቸዋል። ይህ ክፍል ቅጣቱ ከሚሰጥበት ክፍል ትይዩ የሚገኝ ሲሆን በክፍሎቹ መካከል ወደ ውስጥ ብቻ በሚያሳይ መስታወት ተከልሏል። ምስክሮቹ በጸጥታ እንዲቀመጡ ይነገራቸዋል። ከደቂቃዎች በኋላም እስረኛው እጅና እግሩ በሰንሰለት ታስሮ ወደዛች የቅጣት ክፍል እንዲገባ በማድረግ የክፍሉ በር ይዘጋል። ታዲያ የሞት ቅጣት ዋና ዓላማ እስረኛው በተቻለ መጠን ምንም አይነት ሕመም ሳይሰማ እንዲሞት ማድረግ ሲሆን ከነዚህም መካከል እንደ አሜሪካን ባሉ አገራት በርከት ያሉ እስረኛው ህመም ሳይሰማው እንዲያልፍ የሚያደርጉ የሞት መቅጫ መንገዶች ያሉ ሲሆን ከነዚህም መካከል ስቅላት፣ መርዛም ማጋዝ፣ የኤሌክትሪክ ወንበር ጥይትና በመርፌ የሚሰጡ መድኃኒቶች ዋና ዋናዎቹ ሲሆኑ፣ ስቅላት መርዛማ ጋዝና የኤሌክትሪክ ወንበር በተወሰነ መንገድ ህመምን ሊፈጥሩ የሚችሉ በመሆናቸው አንዳንድ እስር ቤቶች እስረኞች የሚቀጡበትን መንገድ እንዲመርጡ መብት ይሰጣሉ። በዚህም ምክንያት ከ1980ዎቹ ጀምሮ በመርፌ የሚሰጥ መድኃኒት ዋናው የመቅጫ መንገድ እየሆነ የመጣ ሲሆን የዚህም ምክንያት እስረኛው ምንም አይነት ህመም እንዳይሰማው እንደሚያደርግ ስለሚታመን ነው። ታዲያ ወደ ቅጣቱ ስንመለስ ኛው ወደ ክፍሉ ከገባ በኋላ የክፍሉ መሀል ላይ ወደሚገኙ አልጋ ላይ እጅና እግሩ ከአልጋው ጋር ታስሮ በጀርባው እንዲተኛ ይደረጋል። በርካታ የሕክምና መሳሪያዎችና የመስመር ስልክ በክፍሉ የሚገኝ ሲሆን ይህም የሞት ቅጣቱ ከመሰጠቱ በፊት እስከ መጨረሻ እንጥፍጣፊ ሴኮንድ ድረስ የእስረኛው የግባኝ ጥያቄዎች ተቀባይነት ካገኙ ወይም ስለ ወንጀሉ ፍርዱን ሊቀይር የሚችል አዲስ መረጃ ከተገኘ ከፍርድ ቤት ወደዚህ ስልክ ተደውሎ ሂደቱ እንዲቆም ሰዓቱ እንዲተላለፍ ሊደረግ ስለሚችል ሲሆን የመጨረሻው ደቂቃ እውን ከሆነችም፣ ጠባቂው እስረኛው የመጨረሻ ኑዛዜ ወይንም ቃላት ካሉት እንዲናገር ይጠይቀዋል። ይህ ንግግር የስድብ ወይንም ማንቋሸሽ ይዘት ካለው ጠባቂው እስረኛው እንዳይናገር መከልከል ይችላል። አብዛኛዎቹ የሞት ፍርድ የተፈረደባቸው እስረኞች ይህችን የመጨረሻ አጋጣሚ ምንም አለመናገርን ይመርጣሉ። ቅጣቱ በመርፌ ከሆነም የህክምና ባለሙያዎቹ የእስረኛውን ሁለት የደም ስሮች ፈልገው ይህንን ከባድ ስራቸውን የሚፈጽሙ ሲሆን አንዳንድ ጊዜም እስረኛው ከፍተኛ ጭንቀት የሚሰማው ከሆነ የደም ስሮቹን ማግኘት አስቸጋሪ ሊሆንባቸው ይችላል። ምስክሮቹም ቀጣይ ክፍል ውስጥ ሆነው እስረኛውን የመጨረሻ ደቂቃዎች በተለያየ ስሜት ውስጥ ሆነው የሚመለከቱት ሲሆን ከተወሰኑ ደቂቃዎች በኋላም የእስረኛው ልብ ስራዋን አቁማ ላጠፋው ጥፋት ተመጣጣኝ ነው ያሉትን ቅጣት በዚህ መልኩ ይፈጽሙታል። በመጨረሻም የእስረኛው ህይወት ማለፉ ከተረጋገጠ በኋላ በተገቢው መንገድ ሬሳ የማስወገድ ስራ ይሰራል። በኤሌክትሪክ ወንበር ላይም የሚደረግ ቅጣት ልክ በዚሁ መንገድ የሚካሄድ ሲሆን ይህኛው ለየት የሚያደርገው ከፍተኛ ቮልቴጅ ያለው ኤሌክትሪክ በመልቀቅ የሚደረግ ቅጣት ቢሆንም አሁን አሁን ግን ይህ የቅጣት አይነት በመቅረት ላይ ይገኛል። ታዲያ አሁን ላይም እስከ ጃንዋሪ 2025 ዓ.ም ድረስ በሀገረ አሜሪካ 2100 የሚሆኑ እስረኞች በእንዲህ ያሉ መንገዶች በሞት የተቀጡ ሲሆን 2044 የሚሆኑት ደግሞ የሞት ፍርድ ተፈርዶባቸው የቅጣት ቀናቸውን በመጠባበቅ ላይ ይገኛሉ። ታዲያ የሞት ቅጣት ትክክል መሆን አለመሆኑ አሁን ድረስ በበርካታ ዓለም አቀፍ ሰብአዊ መድረኮች የሚነሳ አከራካሪ ጉዳይ ቢሆንም ይህ ቅጣት የሚፈረድባቸው ወንጀለኞች ግን በአሰቃቂ ሁኔታ የሰው ሕይወት ያጠፉ፣ የብዙ ሰዎችን ሕይወት የቀጠፉ፣ የሽብር ጥቃት ላይ የተሰማሩ፣ ወይንም የዘር ጭፍጨፋ የፈጸሙ ወንጀለኞች መሆናቸው ነገሩን አከራካሪ እንዲሆን አድርጎታል። ለዚህም ምክንያቱ ደግሞ እነዚህ ወንጀለኞች የእስር ቅጣታቸውን ጨርሰው ወይንም አምልጠው ከእስር ቤት ቢወጡ እንኳን ማህበረሰቡ ላይ በድጋሚ ከፍተኛ አደጋ ሊያደርሱ ይችላሉ በሚል እሳቤ የሚጣል ቅጣት ሲሆን፣ በተጨማሪም ሌሎች ወንጀለኞችን እንደ ማስተማሪያ እንደሚሆን የሚያምኑ ጥቂቶች አይደሉም። በአንጻሩ ደግሞ ይህ ድርጊት ኢሰብአዊና ኋላ ቀር እንደሆነና እኛ ሰዎች በሰው ልጅ ሕይወት ላይ ስልጣን እንደሌለን ስለዚህም ምንም ቢሆን አንዳች የሰውን ነፍስ የማጥፋት መብት እንደሌለን የሚሞግቱ ብዙዋን ናቸው። እናም ያም ሆነ ይህ ግን ትክክለኛዋና እውነተኛዋ ፍርድ ከላይ ነች እያለን የዛሬን በዚያ ያበቃን። እርሶስ፣ ስለዚህ ጉዳይ ምን ያስባሉ? እስኪ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አድርጉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።